ምሳሌ የጥበብ ሕይወትን እንዴት ይገልጻል? የምሳሌ መጽሐፍ የጥበብ ሕይወትን እግዚአብሔርን በመፍራት ላይ የተመሠረተ መሆኑን ይገልጻል። ምሳሌ አንድ ሰባት የእውቀት መጀመሪያ እግዚአብሔርን መፍራት ነው ይላል። ይህ ፍርሃት ስለመፍራት ሳይሆን ለእግዚአብሔር ጥልቅ አክብሮትና አክብሮት ማሳየት ነው። የጥበብ ሕይወት የሚጀምረው የእግዚአብሔርን ሥልጣን በማወቅና መመሪያውን በመከተል ነው። ምሳሌ ትምህርቱን ግልጽ ለማድረግ ጠቢባንና ሞኞችን ያነጻጽራል። ጠቢባን ተግሣጽን የሚሰሙ፣ ምክር የሚሹ፣ ከቅኖች ጋር የሚሄዱ ሰዎች ተደርገው ይገለጻሉ። በአንጻሩ፣ ሞኞች መመሪያን ችላ ይላሉ፣ ሳያስቡ ይናገራሉ እና የኃጢአት ጎዳና ይከተላሉ። ጥበበኛ ህይወት ትህትና፣ ትምህርትና ጥንቃቄ የተሞላበት ውሳኔ ነው። በምሳሌ ውስጥ ያለው ሌላው የጥበብ ገጽታ አንድ ሰው ግንኙነቶችን እና ስሜቶችን እንዴት እንደሚይዝ ነው። ጠቢብ ሰው ቁጣውን ይቆጣጠራል፣ በእርጋታ ይናገራል፣ ጠብንም ያስወግዳል። ምሳሌዎች ደግነት፣ ትዕግስትና ታማኝነት በዕለት ተዕለት ሕይወት ውስጥ የጥበብ ምልክቶች እንደሆኑ ያስተምራሉ። እነዚህ ባህሪያት ጠንካራ ማህበረሰቦችን ይገነባሉና ሰላም ያመጣሉ። በመጨረሻ፣ ምሳሌ ጥበብን ከተግሣጽና ከትጋት ጋር ያቆራኛል። ጥበበኛ ሕይወት ስንፍናን ያስወግዳል፣ ጠንክሮ መሥራትን ከፍ አድርጎ ይመለከታቸዋል እንዲሁም የወደፊቱን ጊዜ ያቅድ። ምሳሌ 6 6 እስከ 8 ለምሳሌ ጉንዳን ለዝግጅቱና ለጥረቱ ያወድሳል። በአጠቃላይ፣ በምሳሌ ውስጥ ያለው ጥበብ ማለት እግዚአብሔርን የሚያከብር፣ ሌሎችን የሚያከብርና በጽድቅ የሚመላለስ ሕይወት መኖር ማለት ነው።